ሰላም። ዛሬ እንግዲህ በአብርሃም ዮሐንስ በቀረቡልን የጉዳይ ማጠቃለያዎች ላይ ተመሰረተን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአሰሪና ሰራተኛ ሕግ ላይ የሰጣቸውን አንዳንድ ውሳኔዎች እንመለከታለን። አዎ፣ በጣም ጥሩ ሀሳብ ነው። እነዚህ የሰበር ውሳኔዎች ያው በተግባር ላይ ላሉ ክርክሮች እንደ አስገዳጅ መመሪያ ነው የሚያገለግሉት። እስቲ የተወሰኑትን እኔ እንጀምር። የመጀመሪያው መዝገብ ቁጥር 174501 174501 እዚህ ላይ አመልካች የመድኃኒት ቤት ባለቤት ናቸው። እሺ ተጠሪ ደግሞ ጁኒየር ፋርማሲስት ሆና በቀን ለሶስት ሰዓት ብቻ ትሰራ ነበር እና በትርፍ ሰዓት ሰራተኛና ስራው አዋጭ አደለም በሚል ነው የተሰናበተችው። ዋናው ጥያቄ የጤና ባለሙሪያ ሆና በቀን ለሶስት ሰዓት መስራቷ ብቻ ያው የትርፍ ሰዓት ሰራተኛ ያሰበላታል ወይ እና በአዋጅ 377 የ9996 ተሸፈናለች? የሚል ነበር። አዎ ይሄ ወሳኝ ጥያቄ ነው። ችሎቱ እዚህ ላይ የሰጠው ትርጓሜ፣ ማለቴ ሰራተኛዋ የጤና ባለሙያ ብትሆንም በቀን ለተወሰነ ሰዓት ብቻ ብትሰራም የአሰሪው ቁጥጥርና አመራር እስካለ ድረስ ግንኙነቱ በአዋጁ ይገዛል ነው ያለው። ስለዚህ የትርፍ ሰዓትነት የሚወሰነው በሰዓቱ ርዝመት ብቻ ሳይሆን፣ ዋናው ነገር የግንኙነቱ ባህሪ ነው ማለት ነው። ገብቶኛል። እና ይሄ ደግሞ ቀደም ሲል መዝገብ ቁጥር 11396 ላይ የተሰጠን ትርጓሜ የሚያሻሽል ነው። በጣም ጥሩ ማብራሪያ ነው። የአሰሪው ቁጥጥር ወሳኝ ነው ማለት ነው። እሺ ወደ ቀጣዩን ልፍ መዝገብ ቁጥር 21692 እሺ። እዚህ ላይ ደግሞ ተጠሪዎች በመከላከያ ኮንስትራክሽን ኢንተርፕራይዝ ውስጥ በፕሮጀክት ላይ ሲሰሩ ቆይተው ፕሮጀክቱ ሲያልቅ ከስራ ተቀንሷል። ፕሮጀክት ሲያልቅ ማለት ነው። አዎ፣ ክርክሩ በፕሮጀክት መጠናቀቅ ምክንያት የሚቀነስ ሰራተኛ፣ የኮንስትራክሽን ሰራተኛ ማለት ነው፣ የስንብት ክፍያ ይገባዋል ወይስ አይገባውም ሚል ነው። ሌላ አከራካሪ ነጥብ ነበር። እዚህ ላይ አብላጫው የችሎቱ ክፍል ምን አለ? በአዲሱ አዋጅ ቁጥር 1156 የ2011 አንቀጽ 30 መሠረት፣ አሰሪው በፕሮጀክት ቀነሳ ወቅት ያን የቅነሳት ስርዓት የመከተል ግዴታ ባይኖርበትም፣ እሺ፣ የስንብት ክፍያን በተመለከተ ግን አንቀጽ 39 ንዑስ አንቀጽ 1 ሀ 39 1 ሀ ላይ ያለው መብት በቅነሳ ለተሰናበተ ማንኛውም ሠራተኛ ይመለከታል ነው ያለው። አሃ ለሁሉም። አዋጁ የኮንስትራክሽን ሠራተኞችን ከዚህ መብት ለይቶ አላውጣቸውም። ግን ሁለት ዳኞች ደግሞ የፕሮጀክት ስራው ጊዜያዊነት ስለሚታወቅ ክፈያ አያስፈልግም የሚል የተቃውሞ ሐሳብ አስፍረዋል። እሱም ነጥብ አለ፣ ልክ ነው እና ይህም ውሳኔ ያው ቀደም ሲል በመዝገብ ቁጥር 9799799 የነበረውን ትርጓሜ ነው የለወጠው ግልጽ ነው እሺ ቀጣዩ በስራ ላይ ለሚደርስ ጉዳይ የካሳ አሰላልን ይመለከታል መዝገብ ቁጥር ሁለት መቶ ሀያ ሺህ ስምንት መቶ ሰባ እሺ አዎ እዚህ ጋር አመልካች በስራ ላይ በደረሰበት አደጋ ስምንት በመቶ ዘላቂ ከፊል የአካል ጉዳት ደርሶበታል ጥያቄው የካሳ አሰላሉ እንዴት ነው የሚለው ነው እሺ እዚህ ላይ ችሎቱ ያው በአዋጅ ቁጥር 1156 የ2011 አንቀጽ 109 ንዑስ አንቀጽ 4 ለመሰረት ካሳው ይሰላል ብሏል። ቀመሩም የወር ደመወዝ ሲባዛ በ12 ሲባዛ በአምስት ዓመት ሲባዛ በጉዳት መጠኑ በመቶኛ ተካፍሎ ለመቶ ነው። ይሄ ነው ቀመሩ። ግን ችሎቱ እዚሁ አንቀጽ ላይ ንዑስ ቁጥር 8ን በመጠቀስ ፍርድ ቤቶች ርትዕን መሰረት አድርገው ማለቴ የጉዳዩን ፍትሐዊነት አይተው ተመጣጣኝ ካሳ ሊወስኑ ይችላሉ ብሏል ከቀመሩ ውጭ መሄድ ይቻላል በተወሰነ መልኩ አዎ ርትዕን መሰረት በማድረግ እና በዚህኛው ጉዳይ የስር ፍርድ ቤት የወሰነው 80ሺ ብር ካሳ በርትዕ ሲታይ ተገቢ ነው ብሎ አስጠንጥጧል ልጅ ስሌት ደግሞ የሰራተኛው ዕድሜና ቀሪ የሥራ ዘመን ግምት ውስጥ አይገቡም። በጣም ግልጽ ነው። ርጥ የሚለውን ነጥብ ትኩረት የሚስብ ነው። እሺ፣ አሁን ደግሞ መዝገብ ቁጥር 225852 እኒ እሺ። ይሄ የማታ ስራ አስኪያጅ የነበረ ሰራተኛ 200 ተከሽኖ መጠጥ ጠፍቶ በቸልተኝነት ነው የተሰናበተው። እሱ ደግሞ ጥፋቱ የኔ አይደለም፣ ደግሞም በሙከራ ጊዜ የተፈጸመ ጥፋት ለስንብት መሰረት መሆን የለበትም ብሎ ተከራክሯል። እዚህ ላይ እንግዲህ የሰበር ችሎት ሚና መታየት አለበት። የሰበር ችሎት ስልጣን መሰረታዊ የህግ ስህተት ካለ ለመመርመር እንጂ የስር ፍርድ ቤቶች የደረሱበትን የፍሬ ነገር ድምዳሜና የማስረጃ ምዘናን መምረመር አይደለም። ልክ ነው። የህግ ነጥብ ብቻ። አዎ። ስለዚህ የስር ፍርድ ቤቶች አመልካቹ በአዋጅ 1156 የ2011 አንቀጽ 27 ንዑስ አንቀጽ 1 ሸ 2771 ሸ መሰረት በንብረት ላይ በከባድ ቸልተኝነት ጉዳት አድርሷል ብለው የደረሱበትን ድምዳሜ ሰበር ችሎት ተቀብሎታል። ስንብቱም ህጋዊ ነው ብሏል። ግልጽ ነው። በመጨረሻ የምናየው መዝገብ ቁጥር 22174 22174። እዚህ ደግሞ ተጠሪ በህመም ምክንያት ከስራ የቀረች ሰራተኛ ነች። አሰሪው ውድድት ጊም ያለበቂ ምክንያት ቀርታለች ብሎ ነው ያሰናበታት። የእኛው በአንጻራዊነት ግልጽ ነው የሚመስለው። ችሎቱ ምን አለ? ሠራተኛ በህመም ላይ እያለች እና ይህን ደግሞ አሰሪው እያወቀው ወይም ማወቅ በሚገባው ሁኔታ ላይ ሆኖ ማሰናበት በአዋጅ ቁጥር 1156 የ2011 አንቀጽ 89 መሠረት የተከለከለ ነው ብሏል። አዎ ክልቅል ነው። ስለዚህ ስንብቱ ሕገወጥ ነው ማለት ነው። በተጨማሪም የይርጋ ጊዜ ጉዳይም ተነስቶ ነበር። እሺ የይርጋውስ? ክሱ በጊዜ ገደብ ውስጥ ነው የቀረበው ብሏል። የይርጋ ጊዜው መቆጠር የሚጀመረው ሰራተኛዋ የስራ ውሉ መቋረቱን ካወቀችበት ወይም ማወቅ ከነበረባት ቀን ጀምሮ ነው። በጣም እነዚህ እንግዲህ እጅግ ወሳኝ የሆኑ የህግ ትርጓሜዎች ናቸው። ያው ከትርፍ ሰዓት ምንነት ጀምሮ የስንብት ክፍያ፣ የካሳ አሰላል፣ የቸልተኝነት ስንብት እስከ ህመም ጊዜ ስንብትና ይርጋ ድረስ አይተናል። በእርግጥ እነዚህ ውሳኔዎች ማለቴ በአብራም ዮሐንስ የቀረቡልን ማጠቃለያዎች እንደሚያሳዩት የአሰሪና ሰራተኛ ሕግ እና የእሱ ትርጓሜ በየጊዜው የሚለዋወትና ጥንቃቄ የሚፈልግ ነው። በጣም እና ምናልባት አንድ ትልቅ ነገር ከዚህ የምንወስደው ያው በተለይ እንደ የፕሮጀክት ስራ አይነት ነገሮች ሲኖሩ ወይም የኃላፊነት ደረጃዎች ሲቀመጡ፣ እነዚህን ነገሮች በቅጥር ውል ውስጥ ገና ከጅምሩ ግልጽ በሆነ ቋንቋ ማስፈር ለወደፊቱ የሚነሱ ብዙ ክርክሮችን ሊቀንስ ይችላል። በጣ ትክክል። ግልጽነት ወሳኝ ነው።